ምሳሌ ድራማ ክፍል ሰማንያ ሁለት አሁን ላይ ዝናን በኤፍራታ በኩል ለማግኘት እየሞከሩ ነው። ሞገስና መድብል ተሳክቶላቸው ኤፍራታ የተሰጠችውን መድኃኒት ዝና መጠጥ ውስጥ ጨምራበት ይያዛል ወይስ ደግሞ ይከሽፍባታል? እንዴት ልትጨምረው ትችላለች? ዝና ቀጥ ብሎ ምግቡን እየበላ ነው። ተነስቶ ሊሄድላት አልቻለም። እሱ ደግሞ ተነስቶ ካልሄድና ካልወጣ መጨመር አትችልም። እንግዲህ የሚደወልለት ስልክ አለ። ያንን ስልክ ሊያወራ ምናልባት ተነስቶ ከወጣ በዛን ሰዓት ልጨምረው ትችላለች። ግን የፍርሃታ ተሳክቶላት ይህን ነገር ተጨምረዋለች ወይስ ደግሞ ሳይሳካላት ይቀራል። ይሄ የሁላችንም ጥያቄ ነው። በክፍል ሰማንያ ሁለት የምናየው ነው የሚሆነው። በክፍል ሰማኒያ አንድ ግን የተፈጠረው እንግዲህ እነሱ የመጨረሻ አማራጭ ያደረጉት መድብል እና ሞገስ ብሩክን ለማግኘት መያዝ ያለባቸው ዝናን እንደሆነ ተረድተዋለኝ። ማህሌትን ግን መልቀቅ አልፈለጉም። ማሌት ለማምለጥ ብዙ ነገሮችን እያደረገች ነው። ደስትንም እየለመነቻት ነበር። እነሱ እንግዲህ ዝናን ለመያዝ መጠቀም ያለባቸው አንደኛ ማሌት ነው፣ ሁለተኛ ኤፍራታን ነበር። እንግዲህ ማህሌትን አግተዋታል ከሷ ምንም አይነት ፍንጭ ስላላገኙ ሁለተኛው አማራጫቸው ኤፍራታን ነው። ኤፍራታን ደግሞ እንግዲህ መድብል እንደ ፍቅረኛም እንደ ስራ ባልደረባም እያደረገ እንግዲህ በገንዘብ እያታለለ ከዝና አንዳንድ ነገሮችን መረጃዎችን እንድትሰጠውና እሱን በሷ በኩል ለማግኘት እንደሚሞክር ነግሯታል። እንግዲህ እሷም እንግዲህ ገንዘብ ጨምር፣ ያለ ገንዘብ ስለምሰጥሽ ዝናን ጥሪውና፣ ምግብ ቤት ጋብዘሽ፣ የምሰጥሽን መድኒት ጨምሪበት አንቺ ሙሰጂ። ከዛ በኋላ አንቺ እንዳደረግሽው ስለማይታወቅ አንቺ ተጠያቂ አትሆኝም፣ ቀጥታ እኛ ተጠያቂ እንድንሆን እናደርጋለን በማለት እንግዲህ ኤፍራታን ለማሳመን እየሞከረ ነበር። ኤፍራታ መጀመሪያ ማመን ባትፈልግም በጣም ፈርታ ነበረ። ዝና ካገኘኝ ይገርለኛል፣ እንዴት እንደዚህ ላደርግ እችላለው? ካወቀብኝስ የሚል ፍራቻ ነበራት። ነገር ግን ገንዘብ ስላላት በገንዘቡ ተታላ እንግዲህ ይሄን ነገር ለማድረግ ወስናለሽ ማለት ነው። እሷም እንግዲህ እሺ ብላ ተስማምታ ዝናን ወደ ማግኘቱ ነበር የሄደችው። ዝናን የምታገኘው ደግሞ ስለ ማህሌት አንዳንድ ነገሮችን በመንገር ነው። እንግዲህ ኤፍራት አሁን ላይ መጀመሪያ እየሄደች የነበረችው ማህሌትን እነ ብሩክ ቤት ሄዳ አለች የለችም የሚለውን ነገር ማጣራት ነበር ዋናው ስራዋ። እሷ ግን ያንን ስራዋን ትታ ገንዘብ ስትባል ቀጥ ብላ ወደ መድብል ሀሳብ ነበር የገባችው። እሷም እህቷ የት እንዳለች ለማየት እየሄደች የነበረች ውን እሱን ነገር ትታ ገንዘብ ስታገኝ ቀጥታ እሷ መድብል እንዳገታት ሳይሆን የምታውቀው ሄዳ ይታ ቸክ ማድረጉን ትታ እንግዲህ ገንዘቡን ሲያሳያ፣ ቀጥታ ወደ ዝና ነበር የዞረችው። እሷም እንግዲህ ለዝና ሄዳ እንዳየቻትና እነሱ ቤት እንደሌለች እንዲሁም ደግሞ ሌላ ቦታ እንዳለች ለዝና አሳምነውና ና ነግረው እንግዲህ ምግብ እንዲጋብዛት ነበር የጠራቸው። ይህን አድርግ ያደረገው ደግሞ መድብልና ሞገስ ናቸው። መድብል ይሄ ነገር በመሳካቱ በጣም ደስ ብሎታል። ምክንያቱም ዝናን የሚያገኙበት ብቸኛው መንገድ ይሄ ስለሆነ ነው። በጉልበት አይችሉም። ስለዚህ ማድረግ ያለባቸው ነገር ይሄ ነው ማለት ነው። እንግዲህ ይሳካ ላይሳካም በቀጣይ የምናየው ነው የሚሆነው። በሌላ በኩል ደግሞ ማህሌት ናት። ማህሌት እንግዲህ የምታመልጥበት ብዙ መንገድ ፈልጋ ነበር ግን ማምለጥ አልቻለችም። የምታመልጥበት መንገድ ልታገኝ ስላልቻለች አሁን ላይ ያላት አማራጭ ቅድስትን መለማመጥ ነው። እንድትፈታትና ምግብም እንዲሰጣት እየጠየቀቻት ነበር። እሷ ግን ምግብ እንደማትሰጣትና ልትፈታት እንደማትችል ነው እየነገረቻት የነበረ በብዙ ነገር ቅድስትን ለማታለል እየሞከረች ነበረ። ከዚህ በኋላ ከፈታሽኝ እንደዚህ አደርግልሻለሁ፣ በጣም ብዙ ነገር እያለቻት ነበረ። ቅድስት ልትፈታት አልቻለችም። ሌላም መንገድ መጠቀም ሞክራ ነበረ። ቅድስት ስልኩን እንድትሰጣት እና መደወል እንደምትፈልግ ጠይቃት ነበረ። ቅድስትን ለማዘናገብ በብዙ መንገድ እየሞከረች ነበረ። ቅድስት ግን ካሁን በፊት አዘናግታት ስለምታውቅ አሁን ላይ በጥርት አሬ በንቃት ነው እየተከተለቻት ያለችው። ምክንያቱም ለዝና ብትደውል ደውል እዛ ያለበትን ቦታ ብትነግረው፣ ከዛ በኋላ እነሱን እንደሚያልቅላቸው ያውቃሉ ማለት ነው። እስከ እነጀሌዎቹ መጥቶ እንደሚወስዳት ስለሚያውቁ፣ ምክንያቱም ማለት ለዝና ዋናዋ ቁልፉ ናት። በቃ ነገር የምታመላልስለት ታዛዥ ናት በቃ ስለዚህ እሷን ማስለቀቅ ስለሚፈልግ እንደሚፈልግ ስለሚያውቁ እንዳትደውልለት ስለፈለጉ ስልክ ልትሰጣት አልቻለችም። እንግዲህ መድብል ጋ ደውልኝ ብላ እንግዲህ እሱን ማሯዋለኝ ያለች ነበር። ነገር ግን መድብል ሊያዳምጣት አልፈለገም ማለት ነው። ይሄ በመሆኑ ማህሌት በጣም እየተናደደች ነው። ማህሌት እዛ ቤት እንዴት ልትወጣ ትችላለች? የምትወጣበት መንገድ እስካሁን ድረስ አላገኘችም። ግን እንዴት ትወጣለች? ወይስ ደግሞ እዛው እንደታገተች ትቀጥላለች? ይህንን እንግዲህ ቀጣይ ላይ የምናየው ነው የሚሆነው። መሀል ላይ ካመለጠሽ ግን ነገሮች በሙሉ ነው የሚበላሹት። ካላመለጠሽ ግን ነገሮች ጥሩ መንገድ ይዘው ይሄዳሉ ብዬ አስባለሁ። እንግዲህ ኤፍራታም እንደታዘዘችው ነበረ ዝናን የቀጠረችው። ከቀጠረችው በኋላ እንግዲህ እነሱ ማድረግ ያለባትን እያንዳንዱን ነገር በቴክስት እየነገሯት ነበረ እሷም እንግዲህ እየፈራች እና እየተንቀጠቀጠች ምግብ እንደምትፈልግ ስትነግረው ዝና በጣም እየተናደደ ወቀሳም ጨምሮበት ማት እየወረደባት፣ እንግዲህ እናንተ ሆዳሞች፣ ከርሳሞች አይ ሴቶች የሚል ብዙ ወቀሳ ያለበት ስድብ ተጨማምሮ ነው እንግዲህ እየነገራት የነበረ። እሷም እንግዲህ እሱን እየፈራችም ቢሆን ለገንዘብ ስትል ማድረግን ወደ ኋላ አላለችም። ምግብ እንግዲህ ታዞ ለመብላት ሲጀምሩ እሷ እየተንቀጠቀጠች ነበር። እንዴት እንደምትጨምር ግራ ገብቷታል። እሱ ግን ምንም ጭራሽ አልጠረጠረም። ወደ ምግቡ ነው ቀጥታ የሄደው እንግዲህ እንግዲህ መድብል ሲደውልለት ነው እንግዲህ ስልኩን አንስቶ ምናልባት እዛ ቤት ከወጣ ቦታውን ለቀቅ ካደረገላት በኋላ ነው እንግዲህ መጠጥ ላይ መጨመር የምትችለው ማለት ነው። ከዛ በኋላ እንግዲህ ነገሮች እንዴት እንደሚሆኑ እነሱ ናቸው እንግዲህ የሚያስተካክሉት። እንግዲህ ዝና ይህን ነገር ከጠጣው ከተሸወደ፣ ለመጀመሪያ ጊዜ ዝና ሲሸወድ ልናየው ነው ማለት ነው። ከተሸወደ ና ከተያዘ፣ ብሩክን ያለበትን ነገር ወይ ይናገራል ወይም ደግሞ ህመሙና ስቃዩን ችሎ ከወጣ በኋላ እንመድብልን እስከ መጨረሻው ነው የሚያጠፋቸው ብዬ አስባለሁ። ዝናን እንግዲህ ኤፍራታ ተሸውደዋለች። አትሸውደው ምናልባት ዝና ኤፍራታ እንደሸወደችው ካወቀ ኤፍራታ ያልቅላታል፣ እስከ መጨረሻው እንደፈራችው ማለት ነው። ነገር ግን ኤፍራታን መድኃኒቱን እንድትወስደው ስለምትነገራት ከሱ በኋላ ከወሰደችው ቀድማሷ ስለማትነቃ እሱ ሲነቃ ኤፍራታ እንደወደቀች ሊያይ ይችላል። ምናልባት ላይ ጠረጥራት ይችላል፣ ግን በጣም ተጠራጣሪ ሰው ስለሆነ ይጠረጠራታል ብዬ አስባለሁ። እንግዲህ ኤፍራታ ተሳክቶላት ደፈር ብላ ጎበዙና ይሄን ነገር ካደረገች እነመድብል ይሳካላቸዋል ማለት ነው። ዝናም ከተያዘ ከታገተ፣ ማሌትም ከታገተች ኤፍራታ ብቻዋን ዝናንና ማህሌትን ምንም ማድረግ ስለማትችል እሷ ደግሞ የጥቅም ሰው ስለሆነች በገንዘብ ካታለሏት ላታስይዛቸው ትችላለች። ስለዚህ መሀል የታለቀላት ማለት ነው። ዝና ከተያዘ መሀል የታለቀላት ማንም ሊያስለቅቃት አይችልም። ልትወጣም አትችልም። ብትወጣ ምንም ማድረግ አትችልም። ስለዚህ የዝና መያዝ ብዙ ጥቅም አለው ብዬ አስባለሁ። ከተያዘ እንግዲህ ብሩክ ያለበትን ቦታ ሊናገር ይችላል። ብሩክ ሊገኝ ይችላል። ሊመጣ ይችላል። እንግዲህ ይህ ሁሉ ነገር በቀጣይ ክፍል ነው የምናየው ማለት ነው። ክፍል ሰማንያ ሁለት ላይ እንግዲህ ዝና ይህን መድኃኒት ወስዶ ወይ ይያዛል፣ ወይም ደግሞ ተሸውዳ ሳትጨምርበት ወይ ሳይጠጠው ቀርቶ ነገሮች ይከሽፉባታል ማለት ነው። ማለት ደግሞ ወይ ታመልጣለች፣ ወይ በዚሁ ስቃዩን ትቀጥላለች ማለት ነው።